አንድ ወርደ ተመለስ፣ መሀል መሀል ላይ እየገባብህ ነው። እሺ አንድ ይሄንን ልመልስና ከዛ እንትን እንትን ትላለህ ትቀጥላለህ ገብተህ፣ እሺ። ሰው ቅብብሎቹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ ከፈላ አድርገው እራሱ። እሺ፣ ቅብብሎቹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መቶ የሐዋርያትን አስተምሮ አስቀጥለናል። እኛ እንደምናስተምሮ ነው ሐዋርያት ያስተማሩት። ሰው ሥላሴ የሚባል ነገር የለም፣ ያው ሥላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ሥላሴ የሚል ቃል አልተጠቀሙም እኛም አንጠቀምም ምናምን እንደዚህ ብሎ ቢናገሩ ለምሳሌ እነሱ የምርም ሐዋርያዊ ቅብብሎች አላቸው ማለት አይደለም። አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደረገው ነገር አለም። ሐዋርያዊ ቅብብሎች ምንድን ነው? ገና ከጀምሩ ቤተክርስቲያን ህብረት ናት እንደምታውቁት በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች ኦቨርሲየሮች አጳሳት አሉ። ልክ ቅዱስ ጳውሎስ በሐዋር ስራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ ልክ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ፣ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ሰው ቤተ ክርስቲያን ሲባል በዚህ ክርስቲያን ውስጥ ራሱ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞረው ለእርሱ ደግሞ ሙላቱ የተባለችው ቤተ ክርስቲያን አለች። በዛች ቤተ ክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተ ክርስቲያን የለም፣ በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ሰዎቹ ማለትና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ቤተክርስቲያን የእግዚአብሔር እውነታ ይዛለች። የእግዚአብሔር እውነታ እንደያዘች እስካለ ፍጻሜ በቅብብሎች ውስጥ ይቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናም ጉዳይ ብቻ አይደለም። ሕብረቱ እንደ ሕብረትም ይቀጥላል ነው። ስለዛ ጌታ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር፣ ከሰዎቹ ጋር፣ ከእናንተ ጋር ነኝ። ስለዚ ሰዎቹ ወይም ቤተ ክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን፣ አዎ ከሐዋርያ ጀምሮ ህብረታችን አለ የሚል የለም። ስለዚ ፕሮቴስታንቲዝም ጭራሽ አይገባም። በአስተምህሮ ብቻ እንሂድ በአስተምሮ ብቻ እንሂድ፣ በአስተምሮ እንሂድ የሚባል ራሱ ፕሮቴስታንት ነው። ከሐዋርያት ጋር የሚመሳሰሉ ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል፣ ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ያልኩ ይህ ምልጃ ምናምን ትሆኑና ዋናው ከእሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። ና ጥምቀት ያድናል ሲል አንዱ ወይ አንድኛው ነው ኖ ጥምቀት አያድንም። ቅዱስ ቁርባን ለድህነት ነው እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንድኛው የሚመጣ ነው ኖ በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና፣ ኖ ክርስቶስ ለዓለም ሁሉ አልሞተም ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነጻ ፍቃድ አለን ሰው ለመዳን አምኖ ይድናል ሲል አንደኛው ደግሞ ይመጣና፣ ኖ የለም እግዚአብሔር አስቀድሞ ይወስንና የተወሰኑ ሰዎችን ብቻ ራሱ ዜሬ የወሰናቸውን ብቻ ነው የሚያድናቸው፣ ሌሎቹን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉት ብቻ ነው። የተወሰነ ገፋ እናደርጎካል ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ ብትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያሉ መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረዎቹ ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሩ አይደለም በሰላት ፊት መጸለይ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እንኳ በዛ ደረጃ ማለት የሆነ ዶክትሪን ሳይሆን ወይም አስተምህሮ ሳይሆን ፕራክቲስ ናቸው እነዚህ። እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል። አልመጡም? መጥተዋል ብለን እናምናለን። እንዴት አወቅህ? እንዴት አወቅን? በክርስትና ታሪክ ውስጥ ለምሳሌ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ ተጽፏል፣ አልተጻፈም በቅዱስ መስቀል ምልክት። መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያ ጀምሮ አልመጣም ማለት አለን አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን? ይልና ከሐዋርያት ይላል። አንዳንዶቹም በቃል እንደዚሁ ተላልፎ መጡልን፣ አንዳንዶቹ ደግሞ በጽሑፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰሪ በጽሁፍ ብቻ ይተላለፋል ያለው ማን ነው? ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ራሱ እንደዚህ ይላል በጽሁፍ ሁሉም ነገር ይተላለፋል ይላል? አይልም። በተቃራኒ ግን ምን ይላል? ላምብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ነው ያለችው። የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር አስራ ሁለት ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። አዎ እንዲጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈ አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍላፍም ልነግራችሁ ልናገራችሁ ተስፋ አድርጋለሁ ይላል። ስለዚህ ሊጻፍ የሚፈለግ በጣም ብዙ ነገር ነው የሚፈለግ፣ ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ያሉ ሊጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው አልወደ- ስላልወደደ ነው ያልጻፈው። እራሱ ዮሐንስ ስላልወደደ መጻፍ ነው ዮሐንስ፣ መጽሐፉ ስላልወደደ ብቻ አልጻፈውም። በቃል ግን አስተማረ። ይሄ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። እሺ ተመሳሳይ ነገር እዚሁ አሁን ሶስተኛ ዮሐንስ መልእክት ላይ ቁጥር አስራ ሶስት ላይ እንዲላል ልጽፍልህ፣ አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብር ልጽፈው አልወድም፣ ልጽፍልህ አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም ምን እንነጋገራለን። ሰላም ለአንተ ይሁን፣ ወዳጆች ሰላምታ ያቀርቡልሃል። ወዳጆችን በየሰማቸው እየጠራ ሰላምታ አቅርብልኝ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደ ተከተሞ ተጽፎ ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም እ ተብሎ የተሰጠን አንድ መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምንጠይቁት። ሁሌ ምሺ፣ ሁሉም ነገር ተጽፏል የተባለበትን አሳዩ ማለት ነው። ለምሳሌ ወደ ቅዱሳን መጸሌ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ፣ ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰዋል አላየም ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው። ወደ አብ ሲጸሉ አይተናል። ወደ ወልድ ሲጸልዩ አይተናል። ወደ መንፈስ ቅዱስ ሲጸሉ ያላየንም፣ ወደ ቅዱሳንም ሲጸሉ አላየንም። ቀጥታ ማለት ነው። ቀጥታ ወደ መንፈስ ቅዱስም ሲጸሉ ያላየንም፣ ወደ ቅዱሳንም ሲጸሉ ያላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎግን ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንፃር አይ እንዶ ከአብ ጋር አንድ ከመሆኑ አንፃር ምናምን እያለ ሊያብራራ ይችላል። ኦኬ ዘን ወደ ቅዱሳን ይጸልያል የሚልሆንም እኛ ከዛ አንፃር ማብራራት እንችላለን። በምን መልኩ ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸለየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀም፣ ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልን እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ እንሂድ ካልን ግን አስተምህሯችን ጸሎት፣ ሃይማኖት ነው፣ አምስቱ አዕማደ ምሥጢራት ናቸው። እነዚህ ሁሉም በሐዋርያት አስተምህሮት ውስጥ አሉ ጥምቀት ያድናል ብትል አለ ቅዱስ ቁርባን የጌታ ስጋና ደም ነው አለ ለዘላለም ህይወት ነው የሚል አለ እራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ ስላሴ አለ ስጋዊ አለ ምንድን ነው የሌለው እና በአስተምህሮ ደረጃ ምንም ከእኛ ጋር የሚለያይ ምንም ነገር የለም ማለት እኛ ጋር ያለው አስተምህሮ ሐዋርያት ጋር ካለው አስተምሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች ያሁን የምልጃው አለ። ከዛ ውጪ የስዕላት ምናምን ቀስ በቀስ እያደገ እያደገ እያደገ ይሄዳል፣ ከቤተ ክርስቲያን አስተምሮ ጋር በማይቃረን መልኩ። ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበር፣ የሆነ ሰዓት ላይ ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአህዛብ መንደር የሚመጡ ክርስቲያኖች በአህዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከል የትኛውን ፕሮቴስታንት ነው? ጴንጤን ነው? ወይስ ዊትራን ነው? ባፕቲስት፣ የትኛውን ነው? ቴንክ ዩ ያው ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ላይ እንደሌለ ማለት ነው። ቃል በቃል አልተጻፈልንም ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ በጣም ነው። ወደ መንፈስ ቅዱስ ኦፍኮርስ የለም፣ ግን አምላክ ስለሆነ በሚለው አሁን ወደ ወደ አብ ሲጸልዩ አለ የለም፣ መጽሐፍ ቅዱስ አለ አለ። ወደ ጌታ ኢየሱስ ሲጸልዩ አለ የለም፣ ወደ ወልድ አለ። ወደ መንፈስ ቅዱስ አለ የለም የለም፣ ግን በአይኖርም፣ ግን ከዚህ ከዚህ አንጻር ብለህ ማስረዳት ትችላለህ። ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ ከዚህ አንጻር ብለን ማስረዳት እንችላለን። ስለዛ ምንም ተመሰ ደብል እስታንዳርድ ነው የሚሆንብን ራሱ አሁን ይህን ከተቃወም እኔም ያንን መቃወም ይችላለሁ እንደማለት ነው። እና ከዚህ አንጻር እንመለከት ይገባል። እና ፕላስ ግን ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው ቤተ ክርስቲያናዊ ጭምር ነው። እሺ፣ ቅብብሎሹ ህብረቱ፣ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ካባሪያ ጀምሮ መቀጠል አለበት። የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይሆንም። ለምሳሌ ሉተር የሆነ ህብረትን አስጀምረዋል አይደል? ስለዛ ያ ህብረት ሉተራን እየተባለ ይጠራል እንጂ ክርስቶሳዊያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም፣ ያ ህብረቱ። ምክንያቱም ህብረቱ የተጀመረው በኢየሱስ አይደለም፣ በሆነ ግለሰብ ነው። እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት፣ አሊያ ግን አይሆነ እና ቀበብሎሹ እሱን ያጠቃላል በቃ ወደ ስዕልም እንደዛው የጸለየ የለም አይደል? ከሦስት መቶ ወደ ስዕል እኛም አንጸልይ እንደ እንደ መታደል ወይ ለቅዱሳት ስዕል የጸልይ እንዳለመታደል ነበር። አይ ኖ ኖ ኖ የለም አላልኩም። በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም፣ ነው አልተጻፈም ማለት የለም ማለት አይደለም። ይሄ ምን አይነት ፋላሲ መሰለህ፣ እ አንዲ እርፍ አንዴ ሚባል ነገር አለ እና ካልተጻፈ በቃ ባይኖር ነው እምነቱ አይነት ነገር ማለት ነው። አርጊመንት ፍሮም ሳይለንስ። ካልተጻፈ በቃ እንደዚህ አይነት ነገር ጭራሽ ተደርጎ ባያቅም። ኖ አይደለም አልተጻፈ ማለት ተደርጎ አያቅም ማለት አይደለም። ስለዚ አሁን ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ማለት ነው እንደዚህ ነገር እኔ አይቼ አላውቅም ፐርሰናል ያለም አይመስለኝም። ወደ መንፈስ ቅዱስም የለም እንዳልኩም ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁም ማለት ግን አይደለም። በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል ክርስቲያኖች፣ ያን የሚነበሩ ክርስቲያኖች ግን አልተጻፈም። ወደ ቅዱሳንም አድርጎት ሊሆን ይችላል። ለምሳሌ ወደ ሰማቱ እስጢፋኖስ እንዳልከው አድርጎት ሊሆን ይችላል፣ ግን አልተጻፈም። ስለዚ ባልተጻፈ ነገር ላይ አይ በቃ አድርጎ አያውቁም ብሎ መደምደም አይቻልም። የስዕላት ጉዳይ ካታኮምቦችን ማየት ይቻላል። በጣም ጥንታዊያን ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ፣ ሰላት አሉ፣ ኤክቴስ አለ አይደል? የአሳ ቅርጽ ማለት ነው። ኤክቴስ አለ ምናምን፣ ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል። አርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል። ሰው እንደዚህ አይነት ነገሮች አሉ እና ሲቀጥል ምንም ቤተ መቅደስ ውስጥ ለመግባት ካልተሸማቀቁ ሐዋርያቱ ማለት ነው፣ ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበረ እና ኤንዌይስ እንደዛ ነው። ሚኪ ወይ አቤት፣ ዲያቆንዬ፣ ላታመልጭኝ አታሯሩጭኝ። ያለ ሰውዬ ትእዛዝ ባልከኝ እና ኧረ በጊዜ ተመለስ፣ የምር ተጠመቅ። በውስጥ አውረው በደንብ እዚህ አሁን ከሰው ፊት እሺ ስለማይል ትላለህ አይ ግን የምትቀራረበው ከሆነ አውሮ ፕሊዝ እንዴ አውሩ እንጂ አስታውስኩት መሰለኝ እኔ ራሱ እንዴ እኔ አሁን እኔ ፕሮሱ የለ ነበር የመሰለው በደምብ ነው የምታስታውሰው ክሪስቶፈሮስ የምንተዋውቀው እና ብዙ ጊዜ ጥያቄዎቹን ይጠይቃል ና መልስም አሜን ብሎ እሺ ብሎ ይወጣል ግን ነገም መጥቶ ይጠይቃል ግን ጠይቅ ጥሩ ነው ይጠይቅ ጠልይለት ምናምን ከዛ ውጭ አውሩ በውስጥ ስትሮማን ፋላሲ የተሰራበት አንድ ነገር አለ። ፋላሲ ውስጥ ደግሞ ማለት ወደ ስዕል እንጸልይ የሚል ነገር ነው። ወደ ስዕል አይደለም የምንጸልይው፣ እባካችሁ ብር ወደ ቅዱሳንም ራሱ ቅዱሳንን እንጠይቃለን። መጠየቅና ለቅዱሳን መጠየቅና ወደ እግዚአብሔር መጸለይ እሱም ሁለት አይነት ዲፍረንስ እንትን አለው እና ስትሮማን ፋላሲ አትስሩ። ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው፣ ወደዛ ነው ጥያቄ የምናቀርበው ነው

ኒዋንቱ እንኳን ደህና መጣህ። ሁላችንም በድጋሚ ሰላም ብያለው። ኒዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጥ ከሆነ አላውቅም። ይሰማል ነው ያቆን? ይሰማል፣ ይሰማል። በሩ ይሄዱበት እንግዲህ የሚተዋወቁት ከሆነ አይ እሺ፣ አይ እንትን ነው አዋራው እስኪ። ምናልባት ይሄ ጥምቀትን ይቀበላል ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለህ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም ዲያቆን ናቲም ካለ እኔ ጋር ብዙ ስላወራን አውሩት። እሺ፣ ሰላም ላንተ የሆነ ወንድም እሺ፣ ይቀጥል። እሺ፣ አውሩት። አንዳች ነው ናቱ ናቱ ወይ መመኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ፣ ዮኒ ይቀጥል እስቲ ኒው ኒዋንቱ ይሰማል። አዎ ይሰማል። እሺ ርዕሱን ሰምተው ነው ወይስ ጥያቄ ቅ አይ ክሪስቶፈሮስ ነው እንትን ያደረገኝ እና ጥያቄ ከሆነ ብዙም ጠይቀዋለህ። ግን ምንድን ነው በርዕሱ ነው ወይስ ይቀጥል? ምን ይቀጥል በርዕሱ፣ በርዕሱ። እሱ ምን ነበር ርዕሱ? መልካም ስራ፣ መልካም ስራ ቀጥል። ይሁን መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው። ከድህነት አጠቃላይ እኔ ግን እውነት ቱቢዮነስት ከፕሮቴስታንቶችም ጋር ተከራክሬ ያለው ያዕቆብ ላይ ያለው ስራ የሚለው ነገር ሊገባኝ አይችልም፣ ማለት ይከብደኛል ማለት ሞር አዲስ ኪዳን ስለ እምነት ነው የሚያስተምረው እና ስራ ብሎ የሚያነሳቸው ነገሮች እንደ ስራ ብዬ መቀበል ይከብደኛል ማለት። አሁን እዛ ጋር እምነትን ያቺ ሴ- በእንትን ሸኘቻቸው ይላል። በእምነት ማራአብ የምትባለው ሴትና እንትን አብራ ወደ መስው ሲያቀርብ በስራ ይጸደቅ አልነበረምን ይላል እና የቱ ነው እምነቱ፣ የቱ ነው ስራው የሚለው ነገር ሪፊዝ ያደርገኛል እና ከአዲስ ኪዳን ወንጌል ጋር ስራን አያይዞ ቢመልስልኝ አኬ ደስ ይለኛል። ስራ ምንድን ነው ነው ጥያቄ። ቀጥል፣ ዩኒ ዩኒ ይዤ። እሺ በል እሺ ክርስ እሺ ያው መልካም ስራ ማለት ሰለም በክርስትና ሰዎች አምነው ተጠምቀው ከዛ በኋላ ድህነትን ደግሞ መፈጸም ግዴታ ያስፈልጋል። ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ አንድ ቁጥር የዮሐንስ ወንጌል ምዕራፍ አስራ አምስት ቁጥር አንድ ላይ እንዳለው ማለት ነው ፍሬ ማፍራት አለባቸው ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን ግንዱ አለ ግንዱ ላይ ተጣብቀን እኛ ደግሞ ፍሬ እያፈራ መኖር አለብን ያ መልካም ክርስቲያናዊ መልካም ህይወት ማለት ነው ያ መልካም ህይወት ሲኖረን ያ ፍሬ እያፈራ እንሄዳለን ያ ክርስቲያናዊ ህይወት ይባላል ያ ነው ስራ የምንለው ባጭሩ ክርስቲያናዊ ህይወት ማለት ነው አይደለም ዲቴይል፣ እንዲነገር በእንዲህ ኦቨርኦል ሳይሆን ምንድን ነው ስራ? ምንድነው ስራ? ክርስቶስን መምሰል፣ ከኃጢአት ርቁ፣ ጌታችን ኢየሱስን እየመሰሉ መኖር በህይወት ክርስቶስን መምሰል። ለምሳሌ ምን ምንድናቸው እነዚህ መልካም ነገሮች ሆኑ መልካም የሚባሉ ነገሮች ሁሉ። ለምሳሌ ጌታችን ኢየሱስ ያበላ ያጠጣ ምናምን ካለ በፍቅር ተነሳስተ ማብላት፣ ማጠጣት፣ እስረኛን መጠየቅ ምንም ይህን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው፣ ምዕራፍ አምስት ምዕራፍ ስድስት ምዕራፍ ሰባት ጌታችን እንዲያድጉ እንዲያድጉ እንዲያድጉ እንዲያድጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው? መልካም ፍሬን ማያፈራ ቢኖር ይቆረጣል ብሎ አልነበረ ዮሐንስ ወንጌል ምዕራፍ አስራ አምስት ላይ መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከርን መጥምቁ ዮሐንስ ፍሬናፍ እያለ ይናገር ምንድን ነው ስ ምን ና ፍራስብ ተብሎ ሲጠየቅ ሁለት ልብስ ያለው አንዱ ሚስት እያለ ሲናገር አይተናል። ስለዚ እንደነዚያ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ። እና ሌሎችን ነገሮች እና ቀጥታ ክርስቶስ ኢየሱስን መስሎ መኖር እኔ ይሄን አልቀበልም ማልቀበልበት ሪዝን መልካም ፍሬና ስራ ይለያያል ብዬ ነው የመንፈስ ፍሬ የተባሉ እና ላይክ ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው ማስበው። ምንድን ነው ፍሬ የሚባለው የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርኅራሄ ምናምን የተባሉ ነገሮች፣ ዮሐንስ ወንጌል ላይ ፍሬ የተባሉ ምንድን ነው? ዮሐንስ ወንጌል ምዕራፍ 1ስራ ችግር የለም እሱን። በነገራችን ላይ ምን ገላትያ ላይ ያለውን ነው ገላትያ ላይ ያለውም ጥሩ ነው። እሱንም መጨመር ትችላለን። ነጥይ እሷ ብቻ ናት። ሌላ ነገር ግን እንዳይጨምር ማለት ግን አትችልም ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ተብሎ የተገለጸው ምንድን ነው? ፍሬ ይሄ መልካም ፍሬ የተባለው እም ያ ከእንትኑ ጋር መጣበቁን ሊያሳይ ይመስለኛል። ማለት ከግንዱ ጋር አንተ አሁን ከግንዱ ጋር ከተጣበቅ ከወይን እግዚአብሔር ወይን ከሆነ የወይን ግንድ ከሆነ እኔ ላፈራም ችለው የወይን ፍሬ ነው ማለት ነው። which means ከእኔ ጋር ተመሳሳይ አይነት የሆነ ፍሬ ማለት ነው። which means like አሁን እግዚአብሔር ጭር ነው በጎነት አለው ረራይ ያለው እነዛን ፍሬዎች እንድናፈራ ነው። ከዛ ከግንድ ውስጥ ያለውን ነገር ጥሩ ነው እንትን ሪፍሌክት እንድናደርግ። ከዛ ፍሬ ስራ ግን የተባለው ያ ስራ የተባለው ግን መስት ነው ያለው በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል እና ያለን እሱን እኮ ስለምን አይነት ስራ እንዳወራ ላሳየህ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየህ። እሱ ከፈለክ አሳየ ላሳየህ ከላይ ከፍ ብለ ብቻ ብታነበው የያዕቆብ ምዕራፍ ሁለት ከላይ ከፍ ብለህ ብታነበው ቅድም ካልኩ የተለየ ነገር የለውም። እና ላሳየህ ወደ እሱ ላሳየህ። መጀመሪያ እና ያችን ጨርሽ የለ ወደዚህ ደግሞ መጥጫ ነገር አሳያለ፣ ፍሬ የሚለው ላይ ማለት ነው ያዕቆብ አንድም አንድ ሀያ ሰባት ያዕቆብ አንድ 27 ከላይ ጀምሮ እንትን ብል ኦኬ፣ ከላይ ከምዕራፍ አንድ መጨረሻ ላይ ማለት ነው። ምዕራፍ አንድ ቁጥር 27 አካባቢ በግልጽ ነው የሚያስቀምጠው። እሺ፣ ይቻላል፣ እሱንም ይቻላል። እኔ አክቹአሊ ምዕራፍ ሁለት ላይ ያለ ነው። እሺ፣ እሱ ነው። በቤል ለለፈ ማኩዚ ምዕራፍ አንድ ቁጥር 27 ንጹህና ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላ እሺ፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ በዓለም ከሚገኝ ድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይህ መልካም ስራ ነው እሺ። ግን ቀጠል አድርገን ይሆን ነው ሁለተኛው ምዕራፍ ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድኖ ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ በደህና ሂዱ እሳት ሙቁ ጥገቡ ቢላቸው፣ ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ። እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትን ደግሞ ያምናሉ፣ ይንቀጠቀጡ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለ አባታችን አብርሃም ልጁ ይስሐቅን በመስዋዕት ባቀረበ ጊዜ በስራ ይጸደቅ አልነበረም? ተግባር አይቷል። መታዘዝ አድርግ የተባለውን በመታዘዙ ማለት ነው። በመታዘዙ እምነቱ ይታይልኛል። እዚህ ክፍል አሁን እምነቱ የትኛው ነው? እምነቱ የትኛው ነው ማለት ነው ማለት ነው። አሁን እኔ አኬ ቶታሊ የያዕቆብ መልእክት በተለይ እምነትን ከስራ ጋር ያይዞ የተነሳው እንትን ማለት ውስጤ አልተዋጠልኝም እውነቱን በአዋራ አይሻልም። ማለት እኔ መጽሐፍ ቅዱስ ኩስ አንተ እያልክኝ ያለው ግልጽ ለማድረግ ያህል ቅርታናያቆብ ነገር አልተዋጠለኝም ነው እያልክ ያለው አደለ? ስፔሻ ከእምነት ከስራ ጋር የጻፈው ነገር ያነሳቸው ፖይንቶች አሉ። አሁን ይሄ ያነሳው ፖይንት ኖርማሊ እኮ ጳውሎስም አንስቶታል። እምነትን ነው ብሪፍ አድርጎ ያሳየው። ገላትያ ላይ ነው መሰለኝ እምነትን ስለ መስዋዕት እንትን ብሎ እምነትን እንትን ብሏል። በእምነት ነው የጸደቀው እምነት በእምነቱ ነው የተመሰከረለት ነው የሚለው ይሄ ግን እዚህ ጋር ግን ያዕቆብ አምጥቶ ልክ መስዋዕት ላይ ሲያቀርበው የትኛው ነው ስራ የትኛው ነው እምነት እዚህ ጋር አሁን እዚህ ክፍል ላይ የቱጋ ነው እምነቱ የቱጋ ነው ስራው እሺ ው አንዴ ቆይ ትንሽ ነገር ልበልህ ማለት ነው አሁን አንተ አሁን እንዳጠቃላይ ያዕቆብ መልእክት እራሱ ነው የተወሰነ እንትን ያለ እና የሚቃረን ነገር የለውም አሁን ጳውሎስ እምነት እምነት እምነት ሲል አይተባል አይደል ትክክል ነው ሮሜንም ስታነብ ገላትያንም በጣም እምነት ላይ ፎከስ አድርጎ አስተምሯል እና ይህ ትክክልም ነው ግን ምንድነው ሰው በእምነት ነው የሚጀምረው ምንም ነገር ግልጽ ነው ያለ እምነት ደስ ማሰኘት አይቻልም ይላል ዕብራውያን ምዕራፍ 11 ላይ እንደሚናገረው እና አንድ ሰው አምኖ ከተጠመቀ በኋላ ወደ እግዚአብሔር መንግስት ይመጣል ወደ ኤርሰን ይጨምራል የእግዚአብሔር ልጅ ይሆናል የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል አይተዋል አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ ከእሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው። እንዲሁ በጸጋ እንሄዳለን ነው ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመር ነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል በፍቅሩ ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንዶቹ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ፣ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ፣ ያለ ምንም መልካም ስራ በመልካም ስራ ወደ ብርሃን ይመጣ የለም። ከኛ ውስጥ ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው ወደ ብርሃን የመጣ ነው። ግን በብርሃኑ እንድንመላለስ ነው ወደ አዲስ ህይወት የመጣ ነው። በአዲስ ህይወቱ እንመላለስ እንጂ ወደ አዲስ ህይወት መጥተን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን፣ በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዚህ ነው ምንም እናንተ አቅም የላችሁም፣ በጨለማ ውስጥ ናቸው። ስለዚህ በብርሃኑ ለመመ ተላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዚህ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችን እንፈጽማለን። እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ። ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ወደ ብርሃን የመጣ ሰው ስለሚሰራው ስራ ድህነት መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑ ልታውቅ ትወዳለህ። አባታችን አብርሃም ልጁ ይስሐቅን በመሰው ባቀረበ ጊዜ በስራ ይጸደቃል ነበር አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ፣ ያ ስራው ጸርቆሮ ተቆጠርለት የተባለው እንጂ ከእምነት በፊት የሆነ አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለን አለ። በስራ ምን ተፈጸመ? እምነት። እምነት በስራ የሚፈጸም ከሆነ አስቀድሞ ያለው እምነት ነው። ከዛ ላይ ያ እምነት በስራ ደግሞ ይፈጸማል ሲ በስራ እምነት አይደለ ማን ነው፣ በእምነት ስራ አይደለም የተፈጸመው። በስራ ጀምረ በእምነት ፈጸም ሳይሆን በእምነት ነው የምትጀምረው። ጻድቅ በእምነት ይኖራል እንደሚለው በእምነት ነው የምትቀጥለው። እርግጥ ነው ግን፣ ያ እምነት ግን ፍሬ የሚያፈራ መሆን አለበት። ገላትያ ምዕራፍ አምስት ላይ ምን ብሎ እንደተናገረው ቁጥር አራት ላይ በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም ማለመገረዝ መገረዝ አይጠቅምም ይላል። በፍቅር ሆኖ የሚሰራ እምነት ስለዛ፣ የሚሰራ እምነት ነው ያለው ስለዚህ ከእምነት በኋላ ስላለው ስራ እየተናገረ ነው። ቅዱስ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። መጽሐፍም አለ አብርሃምም እግዚአብሔርን አብሄርን አመለ ጽድቅ ሙሉ ተቆጠር ያለው ተፈጸመ። የእግዚአብሔር ወዳጅ ተባለ ልክ የእግዚአብሔር ወዳጅ የተባለው ፕላስ ደግሞ አብርሃምን ማመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ ባትሰራ ግን፣ አሁን እምነታችን ጽድቅ ሆኖ ተቆጥሮላል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነ እምነታችን ይሄ ያ የምና ያመነው እምነት